ልጆች ብዙ ጊዜ የሚታመሙበት እውነተኛ ምክንያት ምንድን ነው? ልጆች ለምን በየአጋጣሚው እንደ ጉንፋን፣ ሳል፣ የሆድ መታመም የሚይዛቸው እንደሆነ አስባችሁ ታውቃላችሁ? አንድ ሳምንት ጉንፋን፣ ቀጣዩ ሳምንት የጆሮ ኢንፌክሽን፣ ልክ እንደተሻላቸው ደግሞ ሌላ ህመም ይታመማሉ። እንደዚህ ሲሆኑ አብዛኛውን ወላጆች የሚያስቡት በበሽታ የመከላከል ስርዓታቸው ላይ የሆነ ችግር አለ ብለው ያስቡ ይሆናል። ግን በእውነቱ ይህ የማደግ መደበኛና ጤናማ ሂደት አካል ነው። ዛሬ ልጆች ብዙ ጊዜ የሚታመሙበት ትክክለኛ ምክንያት በጥልቀት እንመለከታለን። እንዲሁም የልጃችሁን የበሽታ የመከላከል ስርዓት ለማጠናከር በቤት ውስጥ ወላጆች ምን ማድረግ አለባቸው የሚለውን መረጃ ይዘላችሁ መጠናል። እስከ መጨረሻው ከኛ ጋር ቆዩ። ሰላም ሰላም፣ ደህና ናችሁ? እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ። በዚህ ቻናል ስለ ጤና በተከታታይነት መረጃዎችን የምንለቅበት ነው፣ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ በማድረግ ጀምሩ። ለልጆች እንዲደርስ ሸር በማድረግ ጀምሩ። ለእኛ ብርታት ነው እና ላይክ ሸር በማድረግ ጀምሩ። ቀጥታ ወደ መረጃው ስንሄድ ክፍል አንድ የበሽታ የመከላከል ስርዓት ምንድን ነው? ወይም ኢሚዩኒቲ ሲስተም ማለት ምን ማለት ነው? ከመሰረታዊ ነገር ስንጀምር የልጆች የበሽታ የመከላከል ስርዓት የሰውነታቸው የመከላከያ ሰራዊት አድርጋችሁ ሰዱት። ቫይረሶችን፣ ባክቴሪያዎችና ሌሎች በሽታዎችን ለመከላከል ለመዋጋት እንደቆመ ወታደር ሆኖ የሚያገለግል ነው። ነገር ግን ህፃናት ሲወለዱ የበሽታ የመከላከል ስርዓታቸው ገና በግንባታ ላይ ወይም ገና ዲቨሎፕመንት ላይ መሆኑን መረዳት ይኖርባቸዋል። ከመወለዳቸው በፊት በፕላሴንታ ወይም በእንግዴ በኩል እና ከተወለዱ በኋላ ደግሞ በእናታቸው ጡት በኩል የሚተላለፍ የእናት ጸረ እንግዳ ወይም አንቲቦዲ አካላት በቃ ረግላቸዋል። ነገር ግን እነዚህ ጸረ እንግዳ ወይም አንቲቦዲዎች ከጥቂት ወራት በኋላ እየደበዘዙ ወይም እየደከሙ ይሄዳሉ። ይህም የህፃኑ የራሱ የበሽታ የመከላከል ስርዓት ወይም ኢሚዩኒቲ ሲስተም ከባዶ እንዲጀምር ይሆናል። በአሜሪካን አካዳሚ ኦፍ ፔዲያትሪክስ መሰረት ታዳጊ ህጻናት በአመት ከስድስት ከስምንት ጊዜ ጉንፋን ወይም ኢንፌክሽኖች እንደሚይዛቸው በጥናቱ አስቀምጧል። አንዳንድ ጊዜ ደግሞ በተለይ የህፃናት ማቆያ ወይም በመዋለ ሕፃናት የሚከታተሉ ከሆነ ከዚህ በላይ ኤክስፖዝድ ወይም ከዚህ በላይ ሪስክ እንዳላቸው በጥናቱ አመላክቷል። ይህ የሆነበት ምክንያት በታመሙ ቁጥር ሰውነታቸው አዲስ ትምህርት እየተማረ መሆኑ ነው። ለወደፊት ኢንፌክሽኖች በፍጥነት ለመዋጋት የሚረዱ የማስታወስ ሴሎችን እየፈጠረ መሆኑን መረዳት አስፈላጊ ነው። ስለዚህ ልጆች ብዙ ጊዜ ሲታመሙ ሁልጊዜ የድክመት ምልክት ወይም የኢሚዩኒቲ መውረድ ምልክት አድርጋችሁ አትውሰዱት። ይህ የበሽታ የመከላከል ስርዓት ራሱን የሚያጠነክርበት አንዱ መንገድ መሆኑን መረዳት አስፈላጊ ነው። እዚህ ጋር አንዴ ቁሙና ይህንን መረጃ ለመሰብሰብ ብዙ የተደከመበት ነው እና ስለዚህ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ላይክ ብታድርጉ ደግሞ ለእኛ ጠቃሚ ነው እና ላይክ አድርጉ ክፍል ሁለት በተደጋጋሚ በሽታ መያዝን የሳይንስ መሰረት ምንድን ነው በእርግጥ ምን እየተፈጠረ እንዳለ ብትረዱ ብዙ ነገሮችን ማወቅና መረዳት ይችላል አብዛኛውን የልጅነት ህመሞች የሚከሰቱት በቫይረሶች ሲሆን ባክቴሪያዎች ብዙም የተለመዱ አይደሉም። ብለዚህ ነው ብዙ መድኃኒቶች ወይም አንቲባዮቲኮችን ስንሰጥ ሊሻላቸው ወይም ሊረዳቸው የማይችለው። የተለመደው ጉንፋን ብዙ ጊዜ የሚከሰተው በራይኖ ቫይረሶች ሲሆን እነዚህም በአይነታቸው ከአንድ መቶ ሃምሳ በላይ እንደሆኑ የተለያዩ ጥናቶች አስቀምጠዋል። ከዚህም የመተንፈሻ አካላት ቫይረሶች ወይም አሪሲቪ አሪኖ ቫይረስ፣ ኢንፍሉዌንዛ ቫይረስ እና ፓን ኢንፍሉዌንዛ ቫይረስ ያሉ ከብዙ በጥቂቶች ናቸው። በጣም ብዙ የተለያዩ ቫይረሶች ሲዘዋወሩ የልጆች በሽታ የመከላከል ስርዓት በመቶዎች የሚቆጠሩ ትምህርቶችን ለመሸምደድ እየሞከረ አዲስ ተማሪን ይመስላል ማለት ነው። በሌላ አነጋገር ትንሽ መጋለጥ የራሱ የሆነ ዋጋ አለው፣ ነገር ግን በመጠኑ መሆን አለበት። በንጽህና ጉለት ወይም ደካማ የመከላከል አቅም ባላቸው ልጆች ላይ ከመጠን በላይ ለቫይረሶች ወይም ለተለያዩ በሽታዎች የሚጋለጡ ከሆነ ውስብስብ ችግሮችን ሊያስከትል ይችላል። ክፍል ሶስት የህጻናት ማቆያ እና ትምህርት ቤት ልጆች ለምን ብዙ ይታመማሉ ልጆቻችሁ በቅርቡ የህጻናት ማቆያ ወይም ትምህርት ቤት ከጀመሩ ብዙ ጊዜ እየታመሙ እንደሆነ እንግዲህ አስተውላችሁ ይሆናል ይህ የእናንተ ምናብ ወይም የእናንተ ብቻ ልጆች አይደለም ጥናቶች እንደሚያሳዩት በህፃናት ማቆያ ውስጥ ያሉ ልጆች በቤት ከሚቀመጡት በሶስት ጥፍ የበለጠ ለቫይረሶች ይጋለጣሉ ነገር ግን በስድስት ዓመታቸው በሽታ መከላከል ስርዓታቸው የበለጠ የበሰለና የመቋቋም አቅማቸው ከፍ ያለ ይሆናል በማለት አስቀምጧል። በሲዲሲዲ መሰረት እነዚህ ቀደምት መጋለጦች በኋለኛ የልጅነት ጊዜ ውስጥ ከባድ ኢንፌክሽኖችን ለመቀነስ ይረዳል በማለት አስቀምጧል። ይህ የበሽታ የመከላከል ስርዓተ ትምህርት ይባላል። እያንዳንዱ ትንሽ ህመም በሚቀጥለው ጊዜ ስጋቶችን ይበልጥ ውጤታማ በሆነ መንገድ እንዲገነዘብና እንዲያስወግድ ሰውነትን ያስተምራል ማለት ነው። በእርግጥ እነዚህ የአፍንጫ ፈሳሾች፣ ቀላል ትኩሳቶች ለወላጆች እጅግ የሚያስደነግጡ የሚያበሳቸው ሰላምን የሚነሱ ይሆናል፣ ግን ለረጅም ጊዜ ጤና እንደ መሰረት ወይም እንደ ጡብ ግንባታ አድርጋችሁ ሰዱት። ክፍል አራት የአካባቢና አኗኗር ዘይቤ ምክንያቶች ምንድን ናቸው? አሁን ከመጋለጥ በተጨማሪ በርካታ የአካባቢና አኗኗር ዘይቤዎች በልጆች የበሽታ የመያዝ ላይ ከፍተኛ አስተዋጽኦ አላቸው። አንደኛ የተመጣጠነ ምግብ ነው። ፍራፍሬ የአትክልትና ፕሮቲን ዝቅተኛ የሆነ አመጋገብ የበሽታ የመከላከል ስርዓትን ዝቅ ያደርጋል። እንደ ቫይታሚን ኤ፣ ሲ፣ ዲ እና ዚንክ ያሉ ቫይታሚኖች በሽታ የመከላከል አቅም ውስጥ ከፍተኛ የሆነ ሚና ይጫወታሉ። በዘ ጆርናል ኦፍ ኒውትሪሽን ውስጥ ያሉ ጥናቶች የቫይታሚን ዲ እጥረት ያለባቸው ልጆች የመተንፈሻ አካላት ኢንፌክሽኖች የመያዝ እድላቸው ከፍተኛ መሆኑን አሳይተዋል። ሁለተኛ እንቅልፍ ነው። ልጆች በቀን ከአስር እስከ አስራ ሁለት ሰዓታት እንቅልፍ ያስፈልጋቸዋል። እንቅልፍ የሰውነት የመከላከል ሴሎችን እንዲታደሱ ከፍተኛውን አስተዋጽኦ አላቸው። ስለዚህ ጥቂት ቀኖች እንኳ ደካማ የሆነ እንቅልፍ ካላቸው የቫይረስ የመጋለጥ ወይም የመቋቋም አቅማቸው ዝቅ ይላል ማለት ነው። ሶስተኛ፣ ንጽህናና ከመጠን በላይ የማጽዳት ልማድ ነው። በአታምኑም ከመጠን በላይ ንጽህና ልጆችን ጤና ወደኋላ እንደሚመልስ የተለያዩ ጥናቶች አስቀምጠዋል። በንጽህና መላመት እንግዲህ ከመጠን በላይ ማጽዳት ልጆች ለማይክሮቦች ያላቸውን የመጋለጥ እድል ሊገድብ ይችላል። ይህም ለወደፊት የአለርጅና የአስም አደጋዎችን ይጨምራል በማለት አስቀምጠዋል። መካከለኛ መጋለጥ ማለት እንደ መሬት ላይ መጫወት ወይም ከቤት እንስሳ ጋር መጫወት የበሽታ መከላከል ሚዛንን ለመጠበቅ ይረዳል። አራተኛ ጭንቀት ነው በልጆች ላይ እንዲሆን እንግዲህ ስር የሰደድ ጭንቀት የበሽታ የመከላከል አቅምን ሊያዳክም ይችላል። ስተዲ ኢን ፔዲያትሪክስ በ2019 የተደረገ ጥናት ከፍተኛ ጭንቀት ወይም የቤተሰብ ግጭት ላይ የሚያጋጥማቸው ልጆች በተደጋጋሚ ለሚከሰት ኢንፌክሽኖች የሚጋለጥ መሆናቸው አሳይቷል። ክፍል አምስት የልጆች የበሽታ የመከላከል አቅምን እንዴት እናጠናከር። ታዲያ ወላጆች የልጆቻችሁን የበሽታ የመከላከል አቅም እንዴት ከፍ ማድረግ ይችላሉ? ስለዚህ ሙሉ መረጃ ከፈለጋችሁ ከዚህ ቪዲዮ ዲስክሪፕሽን ስር ሊንኩን አስቀምጥላችኋለሁ፣ ሙሉን መከታተል ትችላላችሁ። የተወሰኑትን ለማየት ያክል አንደኛ ሚዛናዊ አመጋገብ ነው። ባለቀለም አትክልቶች ፍራፍሬዎችን እና ስስ ፕሮቲኖችን እንዲሁም ሙሉ እህሎችን በምግብ ውስጥ ማካተት። ሁለተኛ የፀሐይ ብርሃን እና ቫይታሚን ዲ ነው። ከሀያ እስከ ሰላሳ ደቂቃዎች የፀሐይ መጋለጥ ተፈጥሯዊ መከላከያዎችን ለማሳደግ ይረዳል። ሶስተኛ በቂ እንቅልፍ ነው። ወጥነት ያለው የመኝታ ሰዓት ልምድ ለልጆች የበሽታ የመከላከል ስርዓት ከፍተኛውን አስተዋጽኦ አለው። ሶስተኛ፣ አካላዊ እንቅስቃሴ ነው። ከቤት ውጭ መጫወት አካልን ሆነ አእምሮን ያጠናክራል። አምስተኛ፣ ክትባቶች ናቸው። ብሔራዊ የክትባት መራግብር መከታተል ከፍተኛ የሆነ የበሽታ መከላከል ስርዓት ውስጥ ቁልፍ ሚና አለው። ስድስተኛ፣ እጅ መታጠብ ነው። ትክክለኛ ንጽህና ያስተምሩ፣ ነገር ግን ጠንካራ ማጽዳት ከመጠን በላይ የራሱ የሆነ ጉዳት አለው። ያስታውሱ፣ መከላከል ማለት ሁሉንም ጀርሞች ማስወገድ ማለት አይደለም፤ ይልቁንም የልጆች የበሽታ መከላከል ስርዓት እነሱን በተሻለ ሁኔታ እንዲቋቋማቸው መርዳት ማለት ነው። ስለዚህ ከመጠን በላይ ማጠብን ማስወገድ ይኖርባቸዋል። ስለዚህ በሚቀጥለው ጊዜ ልጆቻቸው ሌላ ጉንፋን ወይም ሳል ሲይዘው ማስተዋል ያለባቸው ነገር ይህ የማደግ መደበኛና ጤናማ ሂደት አካል መሆኑን መረዳት ይኖርባቸዋል። ይህ የእነሱ የበሽታ የመከላከል ስርዓት በየቀኑ እያደገ እየተማረና እየጠነከረ መምጣቱን ያሳያል። ልጆች ብዙ ጊዜ ይታመማሉ፣ ምክንያቱም ሰውነታቸው በበለጠ በመማርና በመሰልጠን ላይ ለእድሜ ልክ መከላከል እየተዘጋጀ መሆኑን ማስታወስ ይጠበቅባቸዋል። ጥሩ አመጋገብ፣ በቂ እረፍት ዘመናዊ መጋለጥ በማድረግ የልጆችን የበሽታ የመከላከል ስርዓት ጠንካራ ማድረግ ይቻላል። ማለት ይህ ቪዲዮ ጠቃሚ እንደሚሆን አልጠራጠርም። ስለዚህ ላይክ በማድረግ እንዲሁም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። ለሌሎች ወላጆች እንዲደርስ ሸር አድርጉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ቪዲዮ እንገናኝ። ደህና ሆኑ።